ሰላም ጤና ይስጥልኝ፣ ክብራትና ክብራን የዶክተር ዮሐንስ ቻናል ገስት ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ አራት እንቁላሎችን መመገብ በሰውነታችሁ ላይ ምን ያስከትላል የሚለውን በዝርዝር ነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንቁላሎች እጅግ በጣም ብዙ ንጥረ ምግብ ያላቸው ምግቦች ናቸው። ሆኖም ታዲያ በየቀኑ አራት እንቁላሎችን መመገብ እንደ የጤና ሁኔታችሁ አወንታዊ ጥቅሞችም ሆነ ሊከሰቱ የሚችሉ ስጋቶችም ሊኖሩት ይችላል፣ ማለት ነው። በየቀኑ አራት እንቁላሎችን ብትመገቡ የምታገኙትን ጥቅሞችን ወይም ደግሞ ፖዘቲቭ የምንላቸውን አወንታዊ ተጽዕኖዎችን ልንገራችሁ። አንደኛ፣ የፕሮቲን መጠናችሁ በከፍተኛ ሁኔታ ይጨምራል። እያንዳንዱ እንቁላል ከ6 እስከ 7 ግራም ጥራት ያለው ፕሮቲን አለው። ስለዚህ አራት እንቁላሎች ከሀያ አራት እስከ 28 ግራም ፕሮቲንን ይሰጣችኋል። ይህ በሰውነታችን ላይ ጡንቻዎችን ለመጠገንና ለማሳደግ ይረዳል። ቀጭን የጡንቻን ብዛትን ለመጠበቅ ይረዳል። የጥጋብ ስሜትን ያሻሽላል። ረዘም ላለ ጊዜ የመጥገብ ስሜት እንዲሰማችሁም ያደርጋል። የበሽታ መከላከል ስርዓትን፣ ኤንዛይሞችን እናም ሆርሞኖችን ማምረትን ይደግፋል። በተለይ ለአትሌቶች ጡንቻን ለመገንባት ለሚሞክሩ ሰዎችና ክብደትንም ለመቀነስ የአመጋገብ ስርዓትን ለሚከተሉ ሰዎች ጠቃሚ ነው። ሁለተኛ ከአንጎል የሚገኝ ተግባር ይሻሻላል። በኮሊን ይዘቱ ምክንያት እንቁላሎች ለአንጎልና ለነርቭ ስርዓት አስፈላጊ የሆነው ኮሊን ከተባለው ንጥረ ነገር የበለጸጉ የተፈጥሮ ምንጮች ውስጥ አንዱ ናቸው። በየቀኑ አራት እንቁላል መመገብ ትውስታንና የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል። ስሜትን መቆጣጠርን ይደግፋል። ለነርቭ ምልክት ስርጭት በጣም አስፈላጊ ነው። ስባማ የጉበት ክምችትንም ይከላከላል። ከኮሊን እጥረት የሚመጣ ስጋት ነው ፋቲ ሊቨር። ከአራት እንቁላሎች በየቀኑ ወደ 550 ሚሊግራም ኮሊን ታገኛላችሁ። ይህም አብዛኛውን የዕለት ፍላጎቶቻችንን ለማሟላት በቂ ነው። ሶስተኛ፣ የዓይን ጤንነትን ይጨምራል በሉቲንናም በዚያ ካንቲን ይዘቷ አማካኝነት የእንቁላል አስኳል ኃይለኛ የሆኑ አንቲ ኦክሲዳንቶችን ይይዛል ሉቲንና ዚያ ካንቲንን እነዚህ ንጥረ ነገሮች ከእድሜ ጋር ተያይዞ የሚመጣውን የማኪውላር ዲጀኔሬሽን ስጋትን ለመቀነስ አይኖችን ከሰማያዊ ብርሃን ጉዳት ለመከላከል የሌሊት እይታን ለማሻሻል እናም የአይን ሞራ ግርዶሽ መባባስን ለማዘግየትም ይረዳል ሰባተኛ ጠንካራ አጥንቶችና የተሻለ የበሽታ መከላከል አቅምን ይደግፋል። እንቁላሎች ቫይታሚን ዲ፣ ቫይታሚን ኬቱ፣ ሴሊኒየም እናም ቢ ቫይታሚኖችን ይዘዋል። ይህ ደግሞ የሚደግፈው የአጥንት ጥንካሬን ቫይታሚን ዲ እና ቫይታሚን ኬቱ የካልሲየም መምጠጥን ያሻሽላሉ። የተሻለ የበሽታ መከላከል አቅምንም ይደግፋል በሴሊኒየም እና በቫይታሚን ቢ12 ጊዜቱ አማካኝነት ጤናማ የቀይ ደም ሴሎችንም ለመፍጠርም ይረዳል። አምስተኛ የተሻለ ቆዳ፣ ጸጉርና የሆርሞን ጤናም እንዲኖረን ይረዳል። እንቁላሎች ባዮቲን፣ ፕሮቲን፣ ቫይታሚን ኤ ጤናማ ቅባቶችንም ይዛሉ። እነዚህ የቆዳ መለጠጥን ለማሻሻል፣ የጸጉር መርገፍን ለመቀነስ፣ በወንዶችና በሴቶች ውስጥ የሆርሞን ምርትን ለመደገፍና የሰውነት ህብረ ህዋሳትንም ለመጠገን ይረዳል። ስድስተኛ የተሻሻለ የክብደት ቁጥጥርም እንዲኖረን ይረዳል። እንቁላሎች ከፍተኛ ፕሮቲን፣ ጤናማ ቅባቶች፣ በጣም ዝቅተኛ የካርቦሃይድሬትስ ይዘትም አላቸው። በየቀኑ አራት እንቁላሎችን መመገብ የሌሊት ጊዜ መክሰስን ወይም ደግሞ በማታ አላስፈላጊ ምግቦችን መመገብን ለመቀነስ፣ የምግብ ፍላጎትን ለመቀነስ፣ የሜታቦሊዝም ፍጥነትንም ለማሻሻል ይረዳል። ሰባተኛ የኤችዲኤል ኮሌስትሮል ደረጃዎችም ሊጨምሩ ይችላሉ። በጣም ምርጥ የሚባል ውጤት ነው። አብዛኛዎቹ ጥናቶችም እንደሚያሳዩት እንቁላሎች ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራል። መጥፎ ኮሌስትሮልን ከደሞሳጅ ቧንቧዎች ወይም ደግሞ ከአርተሪዎች ለማጽዳትም ይረዳል። የልብ በሽታ ስጋትንም ይቀንሳል። በየቀኑ አራት እንቁላሎችን መመገብ በአንዳንድ ሰዎች ላይ ኤችዲኤልን ከ10 እስከ 20 ሊጨምረው ይችላል። ስምንተኛ የተሻለ የደም ስኳር መረጋጋት መኖርን ይደግፋል። እንቁላል ዜሮ ግላይሲሚክ ኢንዴክስ አላቸው። ጥቅሞቹም የግሉኮስ መጨመርን ይከላከላሉ። የስኳር በሽታ አይነት ሁለት ስጋትን ይቀንሳሉ። የኢንሱሊን ሴንሲቲቪቲንም ይረዳሉ። የምግብ ፍላጎትንም ይቀንሳሉ። ታዲያ በየቀኑ አራት እንቁላሎችን መመገብ አደጋስ አለው የሚለውን ደግሞ እንመልከት። አደጋው ምን አይነት ሰዎች ላይስ ይከሰታል የሚለውን እነግራችኋለሁኝ። አንደኛ ከፍ ያለ የኮሌስትሮል መጠን መጨመር ነው። አንድ እንቁላል ወደ 185 ሚሊግራም ኮሌስትሮል አለው። ስለዚህ አራት እንቁላሎች ወደ 740 ሚሊግራም ይሆናሉ ማለት ነው። ይህም ማለት ምን ማለት ነው? ለአብዛኛዎቹ ጤናማ ሰዎች እንቁላሎች ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በከፍተኛ ሁኔታ በፍጹም አይጨምሩም። ብዙውን ጊዜ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራሉ። ይህም የሰውነት መከላከያ ነው። ነገር ግን አንዳንድ ሰዎች ከመጠን በላይ ምላሽ ሰጪዎች ናቸው፣ ሃይፐር ሪስፖንደር ናቸው ማለት ነው። ሰውነታቸው ኮሌስትሮልን በቀላሉ ይወስዳል። በእነሱ ላይ ኤልድኤል ደረጃዎች ሊጨምሩ ይችላሉ። እንቁላሎች ከቅቤ፣ ከተቀነባበሩ ስጋዎች ወይም ደግሞ ከተጠበሱ ምግቦች ጋር ከተበሉ ስጋቱ ትንሽ ከፍ ያለ ይሆናል። ሁለተኛ የተወሰኑ ሰዎች የልብ በሽታ ስጋታቸው ትንሽ ሊጨምር ይችላል። ለየት ያለ ከባድ የጤና ችግር ካለባችሁ ጥንቃቄ ማድረግ ሊያስፈልግ ይችላል። እንደ የስኳር በሽታ፣ የልብ በሽታ፣ ከፍተኛ የሆነ ኤልዴል ወይም ደግሞ መጥፎ ኮሌስትሮል፣ በቤተሰብ የልብ ችግሮች ታሪክ ካለ ትንሽ ጥንቃቄ አድርጉ። በየቀኑ አራት እንቁላሎችን መመገብ በስሜታዊ በሆኑ ሰዎች ላይ ኤልዲኤልን ሊጨምር፣ ጤናማ ባልሆነ የአኗኗር ዘይቤ ጋር ሲደባለቅ ስጋቱን ደግሞ ትንሽ ይጨምረዋል። ጤናማ ግለሰቦች ብዙውን ጊዜ አነስተኛ የሆነ ስጋት ይገጥማቸዋል። ሶስተኛ ከመጠን በላይ የካሎሪ መጠን መጨመር ነው። አራት እንቁላሎች ወደ ሶስት መቶ አካባቢ ካሎሪ ይይዛሉ፣ እንደ አበሳሰል ዘዴው ግን ይወሰናል ከቅቤ ከዘይት፣ ከዳቦ እናም ከቺዝ ጋር አትብሉ። እነዚህ የካሎሪ መጠኑን ወደ ከ500 እስከ 700 ይጨምሩታል። ይህ ወደ ክብደት መጨመር፣ ወደ ውስጣዊ ስብ ወይም ደግሞ ቪሰራል ፋት የምንለው ሊጨምር የሆር ስብ ክምችትም ሊፈጠር ይችላል። ይህ የሚሆነው የዕለት የካሎሪ ገደባችሁን ካለፋችሁ ብቻ ነው። አራተኛ በእንቁላል ስሜታዊ በሆኑ ሰዎች ላይ የሆድ ችግሮች ነው። አንዳንድ ሰዎች ሊያጋጥማቸው የሚችሉት እንደ የሆድ መነፋት ወይም ደግሞ ብሎቲንግ፣ ጋዝ፣ ተቅማጥ እና የምግብ አለመፈጨት ሊገጥማቸው ይችላል። ይህ ደግሞ የሚከሰተው የእንቁላል ኢንቶለራንስ ወይም አለመቻቻል ካለባችሁ፣ አለርጂ ካለባችሁ፣ በተለይ አለርጂ በልጆች ላይ በጣም የተለመደ ነው። የሃሞት ከረጢት ችግሮች፣ የስም መፈጨት ችግሮች ካለባችሁ ሊከሰት ይችላል። ታዲያ በየቀኑ አራት እንቁላልን መመገብ የሌለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። አንዳንድ የጤና ችግሮች ካለባችሁ ከሁለት እስከ ሶስት ሳምንታት አራት እንቁላልን ከመመገብ መራቅ ወይም መገደብ ያስፈልጋል። የልብ በሽታ፣ በጣም ከፍተኛ የሆነ ኤልዲኤል ኮሌስትሮል፣ የቤተሰብ የደም ውስጥ የኮሌስትሮል መጨመር ካለ፣ የስኳር በሽታ፣ የሐሞት ከረጢት ከተወገደ ወይም ስብን የመፍጨት ችግሮች ካለባችሁ፣ እናም የእንቁላል አለመቻቻል ኢንቶለራንስ ወይም አለርጂ ካለባችሁ አትጠቀሙ። በእንደዚህ አይነት ችግሮች ውስጥ ካላችሁ በሳምንት ስድስት እና ሰባት እንቁላልን በቀን አንድ እንቁላል ተደምሮ ከተመገባችሁ በቂ ነው። እንዲሁም ደግሞ ከባድ የሆነ ችግር ካለባችሁ ሐኪማችሁን አማክሩ በቅርበት። ታዲያ በየቀኑ አራት እንቁላሎችን መመገብ ደህና ነው ወይ ካላችሁ፣ ለአብዛኛዎቹ ጤናማ ሰዎች አዎ፣ ደህንነቱ የተጠበቀ እናም ጠቃሚ ነው። ነገር ግን የልብ በሽታ ወይም የኮሌስትሮል ችግር ላለባቸው ሰዎች ግን ያለ ሕክምና ምክር ይህ መጠን በፍጹም አይመከርም። በየቀኑ ታዲያ አራት እንቁላሎችን ለመመገብ ደግሞ ጤናማው መንገድ ስጋቶችን ለመቀነስና ጥቅሞቹን ለመጠበቅ በእንፋሎት የበሰለ ቦይልድ የሆነ ወይም ደግሞ በውሃ የተቀቀለ ፖች የሆነ እንቁላልን ምረጡ። በጣም ትንሽ ወይም ደግሞ ያለ ዘይት በማብሰል እንቁላልን ተጠቀሙ። ከእንቁላል ጋር ደግሞ በከፍተኛ ሁኔታ የተጠበሱ ስጋዎችን ከመመገብ ተቆጠቡ፣ ወይም አንድ ላይ አትመገቡ። ከአትክልቶች ጋር ደግሞ በማጣመር ተጠቀሙ፣ ከስፒናች፣ ከቲማቲም እና ከሽንኩርት ከምንላቸው ከሌሎችም አትክልቶች ጋር። እንዲሁም በማታ ዘግይታችሁ እንቁላልን